ከእፎይ ጋር በተያያዘ በሰራሁት ቪዲዮ በጣም በርካታ አስተያየቶች ደርሰውኛል። ከአብዛኛዎቹ አስተያየቶች ውስጥ በርከት የሚሉት ትችቶች ናቸው። ትችት በጣም ጥሩ ነገር ነው፣ እቀበላለሁ። ግን ትችታችን ምን ያህል ትክክል ነው፣ ትችቶቹ ምን ያህል ትክክል ናቸው የሚለውን መመዘን ያስፈልጋል። ቪዲዮውን ስሰራ ሁለት ነገሮች አስቀምጫለሁ እንደ ማስጠንቀቂያ። አንደኛ ሙሉን ቪዲዮውን ሳታየው አስተያየት አትስጡ። ሁለት ከዚህ በፊት በእንደዚህ አይነት ጉዳዮች የሰራኋቸውን ቪዲዮዎች ሳትመለከቱ በአንድ ቪዲዮ ብቻ ነገሩን አትመዝኑት የሚል በጣም በሚያሳዝን ሁኔታ ቪዲዮ ከአምስት መቶ ሺህ ሰዎች በላይ ተመልክተውታል ግን ቪዲዮውን ሙሉን የጨረሱት ሶስት በመቶ የሚሆኑት ናቸው ይሄ የሚነግረን ነገር አለ በተለይ ደግሞ አብዛኞቹ አስተያየቶች እኛ ስንሰደብ የት ቆይተ ነው ዛሬ ተነስተ አስተያየት የምትሰጠው የሚሉ ናቸውእና ለዚህ ያለኝ መልስ እኔ ከዚህ በፊት የሃይማኖት መከባበርን ይነካሉ፣ አብሮ መኖሩን ይጎዳሉ፣ ወዳልተፈለ ነገር ያድጋሉ ብዬ ባሰብኳቸው ብዙ ሰዎች በተነጋገሩባቸው ተገቢነት በሌላቸው ቪዲዮዎች ላይ አስተያየት ሰጥቻለሁ። ያኔ እንደውም ይደርስብኝ የነበረው ትችት ምንድን ነው? አንተ ሃይማኖትህ ምክንያቱም ያኔ ኦርቶዶክስን የነካ አስተያየቶች ስለነበሩ አስተያየት የሰጠሁበት ታቦትን ያንቋሸሹ ሰዎች በሃይማኖቱ ዘንድ እንደ ጻድቅ የሚቆጠሩ ሰዎችን የነኩ አስተያየቶች ስለነበሩ ያንተ ሰዎች እኛን ሲሰድቡን ዝም ብለህ ዛሬ ያንተ ስትነካ ነው ወይ የምትመጣው? የሚል አስተያየት ነበር የደረሰኝ። ዛሬ ደግሞ በተገላቢጦስ ይሄ ማለት፣ ለነገሩ ሙሉ ስዕል የለንም። ይሄ ነገር መቼ ነው የጀመረው? ማን ነው የጀመረው? እንዴት ነው የተጀመረው? ማን በዚህ ጉዳይ ላይ ምን ብሏል? የሚለውን ሙሉ ስዕል ሳንይዝ አስተያየት ስለምንሰጥ ኦዲት እንደራረግ ከተባለ ከደሙ ንጹህ ሆኖ እጅን የሚታጠብ አሁንም የምናወራው ሃይማኖቶችን ወክለን አይደለም። ሃይማኖቶቹ አይደለም እንደዚህ አይነት ነገር የፈጠሩት የሃይማኖቱ ተከታይ የሆኑ ወይም የሃይማኖቱ አባል የሆኑ ሰዎች ወይም ግለሰቦች ናቸው አስተያየት የሰጡት። ስለዚህ እንደ ሃይማኖትም አድርጋችሁ እንዳትመለከቱት። በሃይማኖቶችና በሃይማኖቶች መካከል እንዳለ ጸብና ንግግር አድርጋችሁ እንዳትወስዱት። እኔ ዛሬ ተነስቼ የሆነን አካል ባንቋሽሽ እና ብሰድብ ወይ ባመሰግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አደለችም ያንቋሸሸችውን ያመሰግነችው ሙልጌታ ነው በቃ። ለዚህ ኃላፊነቱ የኔ ነው። መመስገንም ካለብኝ መሰደብም ካለብኝ እኔ ነው። ስለዚህ ከዚህ በፊት የተሰጡ አስተያየቶችን በዛ መልኩ መረዳት ግን ዳፋቸው፣ ጦሳቸው ግን እንደ ሃይማኖት ጠቅላላ ስለሚሆን ይሄ ችግር ደግሞ ደጋግሞ የመጣ ረዥም ጊዜ ያስቆጠረ በዚሁ የሚቀጥል ከሆነ ወደ ሌላ አደገኛ ነገር የሚሸጋገር ስለሆነ እንዴት አርገን እናቁመው የሚለው ላይ እናውራ። አሁንም ስለ ግለሰቦች መከሰስ፣ ስለ ግለሰቦች መጠየቅ አይደለም እያወራ ያለው። ይሄ ችግር ስር የሰደደ ነው። አያርምም፣ አያንጽም። እንዴት እንፍታው ነው ሀሳቤ። ደም ከጓደኞቼ ጋር እንዳንድ ሀሳብ ስለዋወጥ ከነዚህ ችግር ካለባቸው ሃይማኖቶች ውስጥ ያሉ ይሄ ችግር አሁን ማውራው ችግር ያለበት አካል ያሉበት ሰዎች ያሉ የህግ ባለሙያ ተውታተው እነሱ በአግባቡ ወክለዋቸው መግለጫ ተሰጥቶ ከዚህ በኋላ እንዲህ አይነት ነገሮች እንዳይደገሙ ተደርጎ ከዚህ በኋላ ግን እንደዚህ አይነት ነገሮችን የሚደግሙ ሰዎች አውቀው ተረድተው ይህን ነገር የሚያደርጉ ሰዎች ደግሞ በህግ የሚጠየቁበት። ምክንያቱም አሁን በህግ እንጠይቅ ብለን ብንነሳ ለቁጥር የሚታክቱ ሰዎች ናቸው በዚህ ጉዳይ ውስጥ ተጠያቂ የሚሆኑት። እንደ ሀሳብ ነው እያቀረቡ ያለው ከዛ ውጭ በታረመ አንደበት የሚደረጉ ሃይማኖታዊ ክርክሮች፣ የሀሳብ መለዋወጦች እደግፋለሁ። ህገ መንግስታዊ መብት ነው፣ ተገቢ ነው። አንዱ ስለ አንዱ እንዲያውቅ ለማድረግ ትክክለኛው መንገድ ይሄ ነው። ግን ስናወራ ስንናገር፣ በታረመ በተከበረ መንገድ። ጉዳዩ ሃይማኖታዊ ጉዳይ ነው እና ሃይማኖታዊ በሆነ ጉዳይ ላይ እያወራን እንዴት እንሰዳደባለን? እንዴት አንዳችን አንዳችን እናንቋሽሻለን? በእርግጥ አምላካችን እንዲህ አይነቱን ክርክር ይፈልገዋል ወይ? የኔ በልጣለሁ፣ የኔ ነው አንደኛ፣ ያንተ የተዋረደ ነው የሚል አቀራረብ ምን ያህል የታነጸ እና ሃይማኖታዊ ነው የሚለውን መጠየቅ አለብን ብዬ አስባለሁ። ሰላም። ጥያቄ ከምን አግባብ ነው ተሰደበ የሚባለው ነገር? ሊትሪሊ ቃል በቃል እያነበበ እየተተረጎመ እንዲያውም እንግሊዝኛውን አረብኛውን ወደ እንግሊዝኛ የተተረጎመውን እኛ አገር እንዲያውም በአማርኛም የተተረጎመ አይመስለኝም። እና ህዝቡን እንዲያውቀው ተብሎ እሱ እየተረጎመ ያለውን ነገር እየተናገር ያለውን ነገር በምንድነው ወደ ስድብ የተቀየረው? ማለት ነብዩ ተሰደቡ ያላችሁበት ምክንያት ምንድነው? እነዚህን ከየት አግኝታችሁ ነው እናንተ ተሰደበ ያላችሁት? ሁለተኛ ትልልቅ ውስታዞች ባሉበት ኢትዮጵያ ትልቅ አገር ነች። ትልቅ ውስታዞች አሉ፣ የተማሩ አሉ እነሱ ለምንድን ነው ለውይይት ቀርበው እሱ በተናገረበት ላይ ማብራሪያ ያልሰጡት ሁልጊዜ ለምንድን ነው ተሰደበ የሚባለው ሁልጊዜ ለምንድን ነው የሚወነጀለው ሁለተኛ ጥያቄ ነው ሦስተኛ ጥያቄ ደግሞ ከሙስሊም ወገኖችስ የተሳደቡ የማይሆን ቃላት የተናገሩ ኢቭን ባይብልንም ሆነ ከባይብል ውጭ ያሉ መጽሐፍትንም በስትክክል ሳይተረጉሙ ወደ ስድብ የሄዱት እነሱ ሳይቀጡም ወይ ምንድን ነው እናንተስ? ማለት ፍትሀ ይሁናችኋል። እዚህ ጋር እነሱ የማይቀጡበት ነገር ምንድን ነው? እስኪ እነዚህ እኮ አንድ ልመልስልህ። በጣም በእስልምና ሃይማኖት ላይ ብቻም ሳይሆን የሌላ እምነት ተከታይ የሆነ ኦርቶዶክስን የተሳደቡ ሰዎች አሉ። እነሱን ወደ ህግ የመውሰድ የአንተ ፋንታ ነው እንጂ እዚህ መታህ በማልቀስ እኔ ልጩህልህ አልችልም። እኔ የሚመለከተኝ አዘን ሙስሊም ከሙስሊምና አስተምህሮ ውጭ የሆነ አካሄድ ይዘው የሚመጡ ሰዎችን እነሱን በህግ አግባብ ማስቀጣት መክሰስ፣ እነሱን ወደ ህግ መውሰድ ነው። ምክንያቱም አስተምህሮዬ ስተት ነው። ቅዱስ ቁርአን በአማርኛ ተተረጎመ ምላልከ እዚህ ጋ የምታየው ቅዱስ ቁርአን በአማርኛ የቅዱስ ቁርአን ትርጉም ቁርአን አላልኩም አቡዬ፣ ሀዲሶችን ነው አደለ? ሀዲሶችን መመሪያችን ቁርአንና ሀዲስ ነው። ሀዲስም ሙሉ በአማርኛ ትርጉም አለ። ሌላው ነገር ከቁርአን እና ከሀዲሶች አደለም። ልጁ የሚጠይቃቸው ከየት አምጥቶት ነው ካልከኝ፣ ምናልባት ካስተዳደጉ ይመስለኛል። ስለ ቆለጥ፣ ስለ ብልት፣ ስለ ወንድ ልጅ ስበር ምና ፈሳሽ ስልምና ውስጥ የለም። ምናልባት እናንተ ውስጥም ይኖራል ብዬ አላስብም። እሱ በሚያስተምርበት ልክ ይኖራል ብዬ አላስብም። ያው አስተዳደጉ ነው፣ ባለጌ ነው ልጁ። በብልግናው ደግሞ ምን አይነት መልስ ትሰጥታላችሁ እናንተ ሙስሊሞች ካልከን፣ ውሳዞቻችን አምጥተን ቆሻሻ ጋር እናነጋግረው በህግ መልስ እንሰጠዋለን። አመሰግናለሁ ወንድም። እሺ አቡ፣ ግን አሁን እሱ ከራሱ ጽፎት አይደለም በትክክል የተጻፉትን ነው እያነበበ ያለው ከራሱ የጨመረው ነገር የለም። ስለዚህ እ ያክል ለመሆኑ ማስረጃ ምንድን ነው? ለምሳሌ ከተናገራቸው ንግግሮች ውስጥ አንድ ላውጣልህ። ለምሳሌ አልጨረስኩም፣ ጥያቄውን ወንድሜ። እንዴት የተናገርከው ምንድነው መሰለክ፣ ከራሱ ሳይሆን የተናገረው